ብሌን ይሄ ቴዲ ሰላም ነህ ወይ? ደናነሽ እግዚአብሔር ይመስገን። ከፊት ለፊት በጣም ቆንጆ ልብስ እያሳየሽ። አዎ ይሄ ጓጓሽ ነው። እውነት ነው። ቆንጆ ቆንጆ ልብሶች እያቀረብኩ ነው ለደንበኞቻችን። እንደምታዩት አሪፍ ልብስ ነው ይሄ። ገና ከሸማኔ የመጣ ልብስ ነው እንደተለመደው። እሺ ሁለት ደረጃ ልብስ ነው። ሲጀምር ሰፊ ደረጃ አለው፣ እዛ ቀጣይ ትንሽ ደረጃ አለው። ይሄን ልብስ እንደምታዩት አዲስ ልብስ ነው፣ ፋሽን ነው መነኑ ሁለት አይን መነን ነው። ጽድት ብሎ የተሸመነ ነው። መታ ብሎ የተሰራ ነው። እንደዚህ ማታየቱ ናቸው ነው እንጂ ብታዩት መታ ብሎ ነው። ሸክሸክ ያለ መነን አንይዝም፣ ጽድት ያለ ነው። ከወገብ ላይ ያለውን ድዛይን እናንተ መረጣችሁት ይሰራላቸዋል። እንደተለመደው ደንበኞቻችን ፈልጋችሁት፣ አራት ማዕዘን ትፈልጉ፣ ክብ እናንተ ፈልጋችሁት ይሰራል። እንደዚህ አልቆለት ይሄ ልብስ ሀያ ሺ ብር ነው። የተለያየ ድዛይን አለው እንደምታዩት። ጥለት አገባቡ በጣም የሚያምር ነው። ቆንጆ ነው። አሪፍ ልብስ ነው። ቀጣዩን ልብስ እያት። አዲስ ልብስ ናትችን። ጥለት አገባቡ በጣም ያምራል። ጥለቱና ወርቀ ዘብ የተቀላቀለበት ነው። መታ ብሎ የተሰራ ዲዛይን ነው እንደምታዩት፣ አረንጓዴ ከለርም አለው። ቢጫ ወርቀ ዘብ የተቀላቀለ ነው። መነኑ ጽድት ብሎ የተሸመነ ሽመና ነው። ሁለት አይን ነው። በፈልጋችሁ ዲዛይን ይሰራላቸዋል። ቆንጆ ልብስ ናት። ይቻል ቆላት 18 ሺ ብር ናት። ነጠለው ይሄን ይመስላል። እንደዚህ ማች ሆኖ ሲለበስ ደግሞ የሚያምር ነው። ከነጠለው ጋር ውበት አለው። አራቱ አርብ ሲዞር የሚያምር ዲዛይን ይወጣል። ይሄ አራቱ አርብ ሲገጣጠም። ቆንጆ ናት ቀጣይ ልብስ ያት እች ደግሞ መካከለኛ ቀጭን ጥለት ናት በጣም ታምራለች ጥለት አገባቡ በጣም ቆንጆ ነው የሆነ ደስ የሚል ጥለት አገባብ አለው ቸውን አራቱ አርብ ስትገጥም ሚያምር ውበት ያለት ልብስ ይወጣታል መነኑ ሁለት አይነ መነን ነው ጽድብት ብሎ የተሸመነ ሽመና ነው መታ ብሎ ፊኒሽንግ አሰራሩ እንደተለመደው ነው ሁሌ እንደምንነግራችሁ ነው መነን እንደርባለን ፍሪሳይዝ ነው ማስፊያ ማጥበብ ያለው ወገቡ ላይ ነጠለው ይሄን ይመስላል ሁለቱ አሁን አንድ ላይ ተሰፍቶ ሲገጣጠም ሚያምር ውበት ያለው ልብስ ነው። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። ቻልቆላ ተስሮ ሽብር ናት። ቆንጆ ልብስናት ነጠላው ይሄን ይመስላል። እንደዚህ ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። አሪፍ ልብስ ነው። ቀጣዩን ልብስ እዩት። በጣም ትልቅ ልብስ ነው እንደምታዩት። አሁኔ ለተመራቂናት ይሆናል፣ ለአስመራቂም ይሆናል፣ ለሰርግ ይሆናል፣ ለክርስትና ይሆናል። ለፈልጋችሁት ፕሮግራም መሆን ይችላል። መነን ጽድት ያለ መነን ነው። መታብሎ የተሰራ ነው በደንብ የምታዩት ብትሆን በጣም ጽድት ብሎ የተሰራ መነን ነው። ይህን እንዲሸከም ተብሎ የተሰራ ጥለት መነኑ እንዲሸከም ተብሎ የተሰራ ነው። ጥለት አገባቡ እንደምታዩት ቆንጆ ነው። ደስ የሚል ጥለት አገባብ አለው። ቆንጆ ልብስ ነው። ሆ ገብ ላይ ያለውን ጊዜ እናንተ መርጣችሁ ትሰራላችኋል። እንደተለመደው ይሄ አልቆለት ሀያ ሶስት ሺ ብር ነው። ትልቅ ልብስ ነው። ለጠለ ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ ማች ያደርጋል እንደዚህ በጣም የሚያምር ልብስ ነው። አሁን ይሄ በግሩፕ ቢለበስ ለፈልጋችሁት ፕሮግራም የሚሆን ልብስ ነው። ጥለት አገባቡ ደስ የሚል ነው። ትልቅ ነው የነጥለው ሳይዝ ጥለት ራሱ ደስ የሚል ነው። ቀጣ ልብስ እያት እች ልብስ በነገራችን ላይ አዲስ ዲዛይን ናት። ቆንጆ ናት። አምስት አርብ ነው መነኑ ጥድት ብሎ የተሸመነ ሽመና ነው። ሁለት አይን ነው መታ ብሎ የተሰራ ነው። አዲስ ዲዛይን ናት በነገራችን ላይ የሚያምር ዲዛይን ጥለት አገባብ አለው እንደምታዩት፣ አሪፍ ልብስ ነው። ልቆላት 16 ሺህ ብር ናት። ልጅም ብትይዝ ድዛይን ናት ምታምር ልብስ ናት። ቆንጆ ልብስ ናት። እንደዚህ አይነት ጥለት ለምትፈልጉ እህቶቻችን ይሆናል። የነጠላውን ሳይዝ አሳያችኋለሁ። እንደተለመደው ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። በጣም ያምራል፣ ያደምቃል። አሁን ይሄ በግሩፕ ይለበስ ላስመራቂ ማጀቢያ ይሆናል። ቀለል ያለ ጥለት ለምትፈልጉ እህቶቻችን ይሆናል። አሪፍ ልብስ ናት። ጭንቀጣ ያለ ልብስ እያት መካከለኛ ጥለት ለምትፈልጉ እህቶቻችን ይሆናል። የቀሚሱ ጥለትና የነጠላው ሳይዝ ጥለት ተመሳሳይ ነው። የወጡ ዲዛይን ከመሀል ያለውን ዲዛይን ነው እዚጋ የወሰዱት ሸማኔዎች። በጣም የሚያምር ነው። ጥለት አገባቡ አሪፍ ነው። ደስ ይላል። ወርቀዘቦ የተቀላቀለበት ነው። እንደምታዩት ከወገብ ያለውን ዲዛይን እናንተ ምርጣችሁ ትሰራላችኋል። እንደተለመደው ቻልቆላት 16 ሺህ ብር ናት። ቆንጆ ልብስ ናት። ነጠላው ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። አሪፍ ልብስ ነው። እንደዚህ ደግሞ አልቆለት ማሹ ነው። ሲለበስ የሚያምር ነው። ቆንጆ ነው። ይሄን ልብስ እዩት። እንደምታዩት ትልቅ ልብስ ነው፣ በጣም የሚያምር ነው። ጥለት አገባው በጣም ያምራል። አሁን ይሄ ለተመራቂነት ይሆናል፣ ለተመራቂዋ መሆን ይችላል። ትልቅ ልብስ ነው፣ ለሰርግ ይሆናል። ደስ የሚል ነጠላ አለው። እንደምታዩ ትልቅ ነው የነጠላው ሳይዝ ስፋት። ጥለቱ ራሱ ትልቅ ነው። እንደምታዩት ትልቅ ልብስ ነው። መነን ጽድት ብሎ የተሸመነ ሽመና ነው፣ መታ ብሎ የተሰራ መነን ነው። ይህን ቀሚሱን ጥለት እንዲሸከም ተብሎ የተሰራ ነው። ይህ ያልቆለት ሀያ ሶስት ሺ ብር ነው። ቆንጆ ልብስ ነው። ወገብ ላይ ያለውን ዲዛይን እናንተ በመረጣችሁ ይሰራላችኋል። እንደተለመደው ተለመደው ብትፈልጉ አራት ማዕዘን ስትፈልጉ የተለያየ ዲዛይን ይሰራላችኋል በእናንተ ምርጫ። ፊኒሺንግ አሰራሩ እንደተለመደው ነው። እናለብሳለን። ትልቅ ልብስ ቢሆንም ይሄን እናለብሰዋለን። ጫማ እንዳይስብ አሪፍ ልብስ ነው። ቆንጆ ነው። ነጠላው ይሄን ይመስላል። በደንብ ትላበሱታላችሁ። ተቋጥቶ ሰፍቶ በደንብ ቢለበስ ነጠላ ነው። አሪፍ ልብስ ነው። እንደዚህ ያልቆለት ደግሞ ሲለበስ እዚህ ጋር ማች ሲሆን የሚያምር ልብስ ነው። ቆንጆ ነው። እነዚህ ቀጣዩን ልብሶ እያቸው። ሁለቱ ተመሳሳይ ዲዛይን አሰራር ነው ያላቸው ጥለት አገባባቸው ግን ይለያያል። ይሄ ቀሚሱ ሳይዝ ነው ማሳያችሁ። የጥለቱ በጣም የሚያምር ነው። መታ ብሎ የተሰራ ነው። ሸን ያደርጋል። እነዚህ ልብሶች በነገራችን ላይ ፋሽን ናቸው። በሰፊ ሳይዝም አለው። ይሄ መካከለኛው ሳይዝ ነው። ጥለት አገባቡ እንድታዩ ብዬ ነው ሁለቱን ማሳያችሁ። አሪፍ ልብስ ናቸው። መነኑ ሁለት አይን መነን ነው። ጽድት ብሎ የተሸመነ ሽመና ነው። ከፈልጋችሁ በዚህኛው ከፈልጋችሁ በዚህኛው ማዘዝ ትችላላችሁ። አማራጮች አሉ። የጥሎ ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሳላችሁ። እንደዚህ ትከሻ ላይ ደግሞ ጣል ሲደረግ የሚያምሩ ልብሶች ናቸው። እነዚህ ልብሶች አልቆላቸው 17 ሺ ብር ናቸው። በጣም ቆንጆ ልብስ ነው። ሸን ያደርጋል። ዋጋቸው አንድ ነው። የዲዛይን የከለር ልዩነት፣ የጥለት አገባብ ልዩነት ነው እንጂ ተመሳሳይ ነው። ጽድት ብሎ የተሸመነ ሽመና ነው። ቆንጆ ልብስ ነው። ያልተለመዱ ዲዛይን ናቸው። በነገራችን ላይ እነዚህ ልብሶች። ቀጣዩን ልብስ እዩት። በጣም ቆንጆ ልብስ ነው እንደምታዩት ጥለት አገባቡ ያምራል ጽድት ብሎ የተሸመነ ሽመና ነው መነኑ ሁለት አይን መነን ነው ፊኒሽንግ አሰራራችን እንደተለመደው መነን እንደርብላችኋለን ዋና ገበሬ አለ ፍሪ ሳይዝ አድርገን ነው የምንሰራላችሁ ጥለቱ ጫማ እንዳይስብ በውስጥ በኩል ያለውን ይለብሳል ጫማ እንዳይስብ በጣም አሪፍ ልብስ ናት ይቺ ልብስ አልቆለት ሀያ ሺ ብር ናት ጽድት ብሎ ይሰራላችኋል ነጠላው ይሄን ይመስላል እንደዚህ አልቆለት ማሹ ነው ሲለበስ የሚያምር ውበት ያለው ልብስ ነው ነጠላው ትልቅ ነው ይህን ለሰርግ ማጀብ ይሆናል፣ ለተመራቂ እናት ይሆናል፣ ለአስመራቂ ይሆናል። በጣም የሚያምር ልብስ ነው። አሁን ይሄ በግሩፕ ቢለበስ በጣም የሚያደምቅ ልብስ ነው። የነጠለው ሳይዝ ይሄን ይመስላል። ስፋቱ ትልቅ ነው። በደንብ ተቋጭቶ ተሰፍቶ በደንብ የምትለብሱት ልብስ ነው። በደንብ ትላበሱታላችሁ። ቀጣ ያል ልብስ እያት። ሁለት ደረጃ ልብስ ናት። እንደምታያት ጽድት ብላ የተሰራች ሽመና ናት። ጥለቱ አገባቡ መታ ብሎ የተሰራ ነው። መነን ሁለት አይነ መነን ነው። ቆንጆ ነው። ቻል ቆላት 13 ሺህ ብር ናት። እንደዚህ አይነት ሁለት ደረጃ ልብስ ለምትፈልጉቶቻችን ይሆናል። አዲስ ፋሽን ልብስ ናት። ይችን በነገራችን ላይ ነጠላው የተወሰደው ከዚህ አንደኛው ደረጃ ነው። ጽድት ብሎ የተሸመነ ሽመና ነው። በጣም ደስ የምትል ሽመና ናት። የነጠላው ሳይዝ ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋስቶ፣ በደንብ ትላበሱታላችሁ። አሪፍ ልብስ ናት። ቀጣይ ልብስ እያቸው። እነዚህ ልብሶች መጀመሪያ በዚህኛው መጥቶ ነው የነበር በቢጫ አሁን በዚኛው እንደገና ዲዛይን ተደርጎ ተሰርቶ ነው በፐርፕል ከለር ነው የሚባለው፣ ጠቆር ያለ የተሰራ ነው። በጣም የሚያምር ልብስ ነው። ሶስት ደረጃ ልብስ ነው። ይህ ልብስ እንደምታዩት ከፈለጋቸው አንዱም ደረጃ መቁረጥ ይቻላል። አሉዛ ግን እንደዚህ ቢሰራ ነው የሚያምረው ነው የምለው እኔ። መነኑ ሁለት አይነ መነን ነው። ጽድት ብሎ የተሸመነ ሽመና ነው። እነዚህ ልብሶች አልቆላቸው አስራ ሁለት ሺ ብር ነው። የከለር ልዩነት ነው እንጂ ተመሳሳይ ናቸው። ዲዛይን አጣጠላቸው በጣም ያምራል። ቆንጆ ቆንጆ ነጠላ አላቸው ሁለቱም። በፈለጉት አማራጭ ማዘዝ ትችላላችሁ። የዚህኛው ነጠላ ይሄን ይመስላል። ትልቅ ነው። በደንብ ተሰፍቶ ተቋሽቶ ትለብሱታላችሁ። እንደዚህ ማሽ ሲያደርግ የሚያምር ልውበት ያለው ልብስ ነው። በጣም ያምራል። የቢጫው ነጠላ ይሄን ይመስላል። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ብትፈልጉ በዚህኛው ከለር ማዘዝ ትችላላችሁ። ካልበዛ ደግሞ በዚህኛው ከለር ሁለት አማራጭ አቅርበን ላቸዋል። የሚያምሩ ልብሶች ናቸው። ቆንጆ ናቸው። እንደዚህ ደግሞ አራቱ አርብ ሲዞር እንደዚህ ተሰርቶ የሚያምር ልብስ ነው። ሲገጣጠም ቆንጆ ልብስ ናት። በቢጫው ደግሞ ይሄን ይመስላል እነዚህ አራቱ አርብ ሲገጣጠሙ የሚያምር ውበት ያለው ልብስ ነው። እነዚህ ያልቆላቸው ሁለቱም 12 ሺህ ብር ናቸው። አሪፍ ልብስ ነው። ይህ ልብስ እዩት፣ አዲስ ልብስ ነው። እንደምታዩት ደስ የሚል ጥለት አገባብ አለው። ጠቆር ያለ ከለር ነው። መነን ሁለት አይነ መነን ነው። ጽድት ብሎ የተሸመነ ሽመና ነው። ይሄ ያልቆለት 12 ሺህ ብር ነው። እንደዚህ በግሩፕ መልበስ ለምትፈልጉ ያደምቃል። ቆንጆ ልብስ ነው። የሚያምሩ ጥለት አገባብ አለው። እንደምታዩት መሀል ላይ የሆነ ዲዛይን አለው። እዚህ ጋም አለው፣ የሆነ ሲዞሩ ወርቃማ ነገር። አሁን እነዚህ ሲገጣጠሙ አሮቱ አርብ የሚያምር ውበት ያለው ልብስ ይሆናል። ቆንጆ ነው። ቀጣዩ ልብስ እያት፣ በጣም የምታምር ልብስ ናት። ፒንክ ነው የሚባል የሆነ ዋይት ፒንክ፣ ደስ የሚል ፒንክ ነው። መታ ብሎ የተሰራ ነው። መንህን ጽድት ብሎ የተሸመነ ሽመና ነው። ሁለት አይን ነው። ከወገብ ላይ ያለውን ዲዛይን እናንተ መረጣችሁት ይሰራላችኋል። ከፈለጋችሁ አንዱን ደረጃ መቁረጥ ይቻላል። አሉዛ ግን እንደዚሁ እንዳለ መሰራት የሚችል ልብስ ነው። አሁን ይሄ በግሩፕ ይለበስ ለብቻም ቢለበስ የሚያደምቅ ልብስ ነው። ፊኒሽንግ አሰራራችን እንደተለመደ ነው። ከወገብ በላይ ያለውን ዲዛይን እናንተ መረጣችሁ ተሰራላችኋል። አሪፍ ልብስ ናት። እንደዚህ አልቆላት ይቺ ልብስ አስራ ሁለት ሺህ ብር ናት። ነጥለው ይሄን ይመስላል ትልቅ ነው በደንብ ትላበሱት አላችሁ። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። አሪፍ ልብስ ነው። ቀጣዩን ልብስ እያት በጣም የምታምር ልብስ ናት። እንደዚህ ቢዳሰስ ፈርጥ ዲዛይን ነው የሚመስለው። በጣም መታ ብሎ የተሰራ ነው የሚዳሰስ ልብስ ነው። ይህች ልብስ አልቆላት ሀያ ሺህ ብር ናት። ጽድት ብሎ የተሸመነ ሽመና ነው። መነኑ ሁለት አይን ነው። በፈልጋችሁ ዲዛይን ይሰራላችኋል። ነጠላው ይሄን ይመስላል። ነጠላውና ቀሚሱ አብሮ ሲለበስ የሚያምር ማሽ የሚያደርግ ልብስ ነው። እንደዚህ ብዳስሱት ልቅም ያለ ዲዛይን ነው። በጣም የሆነ በእጅ ሲዳስስ የሚጎረብጥ አይነት ልብስ ነው። መታ ብሎ የተሰራ ልብስ ነው። አሪፍ ልብስ ናት። ከወገብ ላይ ያለውን ዲዛይን እናንተ መረጣችሁ፣ ይሰራላችኋል። በፈልጋችሁ ዲዛይን መሰራት ይችላል። ቆንጆ ልብስ ናት። እንደዚህ ደግሞ ቀሚሱ ጋር ማሽ አድርጎ ሲለበስ የሚያደምቅ ልብስ ነው። እንደዚህ የሚዳስስ ቢሆን በጣም የሚያምር ልብስ ነው። ደስ የሚል ልብስ ነው። ቆንጆ ነው። ቀጣይ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። በወርቅ ዘቦና በጥለት የተሰራ ነው። መታ ያለ ዲዛይን ነው። ቆንጆ ልብስ ናት። በታይን መነን ነው። ከገበል ያለውን ዲዛይን እናንተ መረጣችሁ ይሰራላችኋል። መታ ብላ የተሰራች ልብስ ናት። እንዲህ ዓይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ች ልብስ አልቆላት ሀያ ሺ ብር ናት። አዲስ ዲዛይን ነው። በነገራችን ላይ እዚህ ላይ ያለው ጥለት አሰራር በጣም የሚያምር ነው። ቆንጆ ልብስ ነው። ፊኒሽንግ አሰራሩ እንደተለመደው ፍሪ ሳይዝ አድርገን ነው የምንሰራ። ገበር እንደርባለን። ጫማ እንዳይስብ ደግሞ እናለብስላቸዋለን። ቆንጆ ልብስ ናት። እንደዚህ ሲዳሰስ የሚያምር ውበት ያለው ልብስ ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ትልቅ ልብስ ነው። ጥለት አገባቡ አሪፍ ነው። ቆንጆ ልብስ ነው። መነኑ ሁለት አይነት መነን ነው። እንደተለመደው ሆገብ ላይ ያለውን ዜ እናንተ መርጣችሁ ትሰራላችኋል። ደስ የሚል ጥለት አገባባለሁ እንደምታዩት። አሁን ይህ ልብስ ያደምቃል። በግሩፕ ቢለበስ ብቻንም ቢለበስ የሚያደምቅ ልብስ ነው። ትልቅ ልብስ ነው። ይህ ልብስ አልቆለት ሀያ ሶስት ሺህ ብር ነው። የሚያምር ዲዛይን ነው። ነጠላው ይሄን ይመስላል እንደምታዩት። ነጠላውና ቀሚሱ አልቆለት ማች የሚያደርግ ልብስ ነው። ነጠላው ራሱ ትልቅ ነው። ነጠላው ጥለቱ ማለት ነው። የሚያምር ዲዛይን አለው እንደምታዩት። ነጠላው ሳይዝ ይህን ይመስላል። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። አሪፍ ልብስ ነው።